የተቀጠቀጠ ከሆነ ካመመችው ላይ ይገባል። ከዛ ወይ የሚጫወታል ወይ ወደ ሌላ ወሬ የሚያወራው አይመልስ። ማርያም ውጭ አይሰማም። ቢሞት ቢሞት አይሰማም። በጣም ፎቤ አለበት፣ ታውቃለህ። በጣም ማይችል ከሆነ ወሬ እኮ መርፌ ይፈራል። መርፌ፣ የሆስፒታል ነገሮች ፎቤ አለበት። ለዛ እኮ ነው ፌንት ሊነቅል ደርሶ አስደንዝዘው ተከቴተር ያደረጉለት ያለበት አለካ ዴካ ፍቄ ያለሁ ብሮ

እኔ እኮ የሚገርመኝ ምን እንደሆነ ታውቂያለህ? ላይክ ሎዛ፣ የሚገርመኝ ነገር የሆነ ላይክ አዲስ ወሬ ትኩስ ወሬ ሲመጣ እጁን እያሸ ይመጣል። በቃ ደስ ነው። እጁን ከሱ ከሱ የበለጠ ኢንፎርሜሽን አለን እያሉ ለሱ የሚነግሩት ሰዎች እኮ ምንድናቸው? ለነሱ ለሱ አሁን እየገቡ መረጃ መረጃ እያሉ የሚሰጡት እሱ ነው። በቃ የሚገርመኝ ነገር ማንነው መረጃ ሲጋው ደግሞ የሚሰጠው አንተ እንትናን አምጣልኝ። ዮናስ ጉቶ ዮናስ ጉቶ አይደለም ዮዳ ጉቶ፣ ጥዋት ከኔ ጋ ነበር፣ ቀን ከሌላ ጋ ሆነ፣ ማታ ከኔ ጋ ሆነ። እና ምን አሌክስ፣ ቆይ ልንገራችሁ። ነገር ላይክ ኢዮዶ ላይክ ከአንተ ጋር ነው የቆመው። ነው ኢዮዶ መጀመሪያ ከእሱ ጋር አልቆመም ነበር፣ ከእሱ ጋር ነበር። ሁለተኛ ከእኔ ጋር መጣ፣ ሦስተኛ ወደ እነሱ ሄደ፣ አራተኛ ወደ እኔ መጣ፣ አምስተኛ ደግሞ አሁን አዲስ አውጥቷል። ጉድ ጉድ። አሌክስ፣ እውው ዛሬ ነው እንትን ያለው። ጉድ ጉድ ጉድ። ዴቪድ የሚባል ልጅ አለባት ዴዚ ብቻ። አሌክስ በቃ አንተ ዴቪድ የሚባል ወንድ ሊኖር ነው እንግዲህ። ጥሩ ነው እንደዛ መስሎኝ ነበረ እሱ

ጥሩ አሪያ የሚወጣው አባት ነው ለማድረግ ነው ምናምን ላይክ የሆን ማኛ እንደ የሆን ማኛ እዚች አለም ላይ ለማኛለ እንዴ፣ አስራ አምስት ዓመት ሙሉ እኮ ነው የለመንው ፌስቡክ ላይ ቲክቶክ ላይ አንተ ሽማግል ላይ የለመንክ አንድ ወጣት የሀያ አንድ ዓመት ጌማ ትጫወት ስትል አታፍር? ሚሆን አንተ አሜሪካ እየኖርክ የምትለምን ለምነው ቢዋጣለት ኖሎ ለራሱ እየለመነ የአምሳ ዓመት የአምሳ ዓመት ሰው እየለመነ ለአንድ አሌክስ፣ አስራ ሶስት ዓመት ይቀራል። አሌክስ ሚገርም እኮ ነው። አንድ እሱ ለመለም አስራ ሶስት ዓመት ይሄዳል። ሌላው ደግሞ ዮኒ ሙለር ላይክ ዮኒ ግርም የምላይ ነገር ምንድን ነው? ልንገር፣ ሁሌ ነገሮችን ሁሌ ወደ ዘር ነው የሚወስዳቸው። አየህ፣ መጨረሻ ላይ ዝሮ ዝሮ ዝሮ ወደ ትግራይ ነው ሄደው። አየህ ግን አሌክስ ደግሞ አንተስእኮ ወንት ፒፕል ቱ ዲፌንድ ሂም ነው፣ ሰዎቹን እሱን እንዲከላከሉለት ይፈልጋሉ። አሌክስ ግን አንተ ግን አደነኩህ በቃ፣ አንተ ያልከው አማራ ቢሆንም ህዝቤ ነው፣ አልሳደብም፣ ሙቼ አልሳደብም። አንተ ግን አለቅህም አልከው። ሁሌ ዮኒ ማላ ቆይ ልንገርህ ዮኒ ማኛ ምን እንደምፈልግ ልንገርህ። አማራን ትግሬ ሆኖ አማራ እንዲሳደብ ይፈልጋል፣ ምክንያቱም ሰፖርት ይፈልጋል። ባ ላይክ ዲፌንድ የሚያደርገው ሰው ራሱን አይቆሙ። ኔቨር ሂ ኔቨር ስታንድ ባይ ሂምሰልፍ እና አሌክስ በቃ እንደዛ ነው መሆን ያለብህ። ቀጥልበት ብራዘር፣ በጣም ጎበዝ ነክ። የድሮ ቪዲዮ ይዞ መጥቶ እንድሳድብ አይታለ። የዛሬ ሁለት ዓመት ነው ሶስት ዓመት ያወራውትን ቪዲዮ አምጥቶ እንድጋሚ እንድሳድብ ሊያደርግ ማለት ነው። አሁን ነቅተንበታል። እሱ ህዝብ ለህዝብ ሊያባላ አንጣላም እኛ ሚ የሚያደርገው ብዙ ነገር። አሁን ግን ተምሬያለሁ አልሳደብም። ይህንስም ሸለመችው ቤታ በትልቁ ነው ያሸከመችው ይህን ስም።

ትልቅ ገንዳ ሁሉ ሴሽን ላይ ይጠራቀማል።

ይሆን ያለ ነው እንትን እንጂ እተቴ ቡና ፈልቷል ወይ ስትል፣ እኔ ደግሞ እንደዛ መሰለ እተቴ ቡና ፈልቷል ወይ ስትል፣ ኢተቴ ማለት ቡና የምታፈላ ሴት ነች ምናምን ብዬ እንትን አልኩ። ይመረቀው ነው እንዴ?